በጣም የሚገርመው ነገር ለርብቃ መታሰር ወይም መታገት የእዩና የእናት የማሚቴ እጅ አለ። ማሚቴና እዩ ምንድን ነው የሚፈልጉት ከርብቃ? ከርብቃ ምንም የሚፈልጉት ነገር የለም ነገር ግን ማሚቴ ከአቤል ነው የምትፈልገው ነገር ያለው፣ እንዲሁም እዩ ማለት ነው። እዩና ማሚቴ ወረቀቱን ይፈልጉታል። ወረቀቱን ደግሞ እዩ ለርብቃ የቤት ስራ ሰጥቷት ነበር። ማለትም ወረቀቱን ፈልግልኝ፣ በጣም የሚያስፈልገኝ የመኖርና ያለመኖር ጉዳይ ነው፣ ይህንን ወረቀት ማግኘት አለብኝ ብሎ በጣም ተናግሯታል። እሷም ደግሞ እሺ ብላ ወረቀቱን ለመፈለግ ዝግጁ ሆና ተስማምተው ወደ ክላስ እንደገቡ እናስታውሳለን። ወደ ክፍል ከገቡ በኋላ ምን ምንድን ነው ያደረጉት ነው ወደ ክፍል ከገቡ በኋላ እንግዲህ ማሚቴ መንበላለች አዚቲን አዙን ማለት ነው። አዙ እነዚህ ልጆች የት ናቸው ስትል፣ አይ ርብቃና እዩ ክላስ ናቸው መኝታ ክፍል ናቸው ብላ ነበረ። ከዛ ማሚቴ ሄደች። ከዛ በኋላ ርብቃ ታግታ አየን ማለት ነው። እና ዳይሬክት ላይ የሁለቱ እጅ አለበት። በጣም የሚገርመው ሁኔታ በጣም የሚገርመው ነገር ደግሞ እዩ የቤት ስራ ሰጥቷት ነበረ ለርብቃ ማለት ነው ወረቀቱን ፈልጊ ብሎ። ስለዚህ ያንን ወረቀት እሷ ማግኘት አልቻለችም። እንደውም ዛሬ አቤል ስለሚወጣ አብረን እንፈልጋለን ብላ አያችሁ፣ ቅንነት ግን በጣም ቅናት ርብቃ። ስለዚህ ወስደው አገቷት ማለት ነው። ከዛ በጣም የሚገርመውና ደግሞ የሚያሳዝነው ነገር ግን እዩ ነው ያ ጥቁር ጃኬት ለብሶ ሲስ እንትን ማለት ዝም በይ እንደገና ደግሞ ጽሑፍ ሲያሳያት የነበረው፣ ቆይ እሺ፣ ምንድነው ከኔ የምትፈልጉት ስትል አንችንና አቤልን እሚል እንደገና የአቤልን ፎቶ የሚያሳይ ድምጹ እንዳይሰማ ነው። ለዛ እሷም እንዴ፣ እዩ ቆየትን ያመጣኸኝ እዩ፣ ምንድነው ያደረከው? ምንድና የምትፈልጉት እያለች የነበረው ርብቄ ማለት ነው። እና እንግዲህ ርብቄ በዛ መልኩ እየጮሆች ነበረ። አቤል በጣም አዝኗል። እንግዲህ የሀብሉ ነገርም ሀብሉ ከአንገቱ ሲፈታ ርብቄ የሆነ ነገር እንደሆነች ተሰምቶታል። ምክንያቱም ነግራው ነበር፣ ስለ ሀብል ማለት ነው። በእሷ ያላትን ግንዛቤ እና አሁን ላይ ርብቄ እንዴት ልትሆን ትችላለች? ማንስ ቶሎ ደርሶ ያድናት ይሆን? ምክንያቱም ነብሰ ጡርናት በጣም በሚያሳዝን ሁኔታ ርብቄ ያጠፋችው ያኔ ማለትም ሁሉንም ነገር የነገረችው ቀን ስለ እርግዝናዋን ብትነግረው አሪፍ ነበረ። በእርግጠኝነት እሽ ብሎ ደስ ብሎት ነበር የሚቀበለው። እንኳን ያኔ በኔክስት እንኳን በክፍል አስራ ዘጠኝ ራሱ ብሏታን እኔ ልጅ ይፈልጋሉ ልጅ ቢኖረኝ ሁሉንም ነገር በንዴ እንዲስተካከል ማድረግ እችላለሁ ሁላ ብሏት ነበረ። እሷ ግን ለመናገር ፍቃደኛ አልነበረችም። ምክንያቱም አሁን ላይ ማሚ ያለችበት ሁኔታ በጣም የሚገርም ነው ማለት መጥፎ ነው የሆነችው። ለዛም ነው አቤል አሁን ጠርቷት ይሄ ነገር ላይ ማለትም የርብቃ ጉዳይ ላይ እጅሽ እንዳይኖርበት ሲላት ያለበት ገነነበት አለ። ልክ ሲላት እና አገትሻት እያልከኝ ነው አለች። ለምን ስላገተቻት ስለዛ እኔ እየጠየኩሽ ነው ብሏታኔኝ። እሷ ደግሞ ስላገተቻት አዎ አገቻት አሉ። ታዲያ ምን ይጠበስ ብለዋለች ሁላ። አትቀልጅ የምርሽን ተናገሪ ሲላት ነበረ። ማሚ እንዳገተች ተናግራለች። በነገራችን ላይ እና ርብቄ ታግታለች። ያገቷት ደግሞ እዩና ማሚቴ ናቸው። እንግዲህ የዚህ አልበቃ ብሎ ርብቂ በጣም በብዙ ቦታ ነው ጠላት የተነሳባት። አሁን ላይ ደግሞ ነፍሰ ጡር መሆኗን ስትሰማ መታሰቢያ ራሱ መርዝ ልካለች። ለማን ርብቃ ና ጠጭ ብላ። ሲጀመር ርብቃ የለችም። አዙም ምንድን ነው? የምን መርዝ ነው? የምን መድኃኒት ነው? ስትላትም ርብቃን ለርብቃ ስጫት የሚገድል ነው ብላታለች። አዚም እንግዲህ ተስማምታ ሄዳለች እና አዚቲ ታደርገው የሆነ ስንል በመሰረቱ እኮ ርብቃ ስትገኝ ነው ይሄ ጥያቄ የሚጠየቀው። እና እንግዲህ ርብቃ ለመገኘት ትገኛለች ማን ያገኛታል ነው ግን በመጀመሪያ ርብቂ ከመገኘቷ በፊት እንግዲህ ያው ርብቂ ታስታግታለች ይህንን አታውቅም መታሰቢያ መቲ ብለና እናሞላቅቃትም መታሰቢያ እንግዲህ በጣም ነው ያስፈራራቻት አዙን አዙን ምንድነው ያለቻት ይህንን መርዝ ወስደሽ የማተጫስ ከሆነ ቤተሰቦችሽ በእጅ ላይ ነው ያሉት ስለዚህ ምን እንዳደርግ ጠንቀቀሽ ታውቂያለሽ ብላታለች ስለዚህ አሁን ምንድነው ልታደርግ የፈለገችው አዙ እሺ ብላ ተቀብላለች። ግን አዙ አታደርገውም፣ መርዙን ለርብቄ አትሰጣትም። እንዴ በጣም ተጨንቃ እኮ ርብቄ በመጥፋቷ በጣም ተጨንቃ አልተኛ ሙላ እያለች ነበረ። ርብቃ ያየቻት አዙን እንደ እህት ነው የምትፈልጊውን የሚጎልብሽን ነገር ሁሉ ንገረኝ እያለች ስታሟላላትም ተመልክተናል ከዚህ በፊት እና ያው በቁሳቁሶች ሰው የሚታለል ነው ማለት ሳይሆን ግን እሷ እንዳለችውም አይደለም ማለትም እታሰፊያ እንግዲህ ስለ ርብቃ ያወራችሁ የሌለ ፈጥራ ነው ማለት ነው ፈጥራ በቃ ርብቃ የማታደርገውን ነገር ርብቃ መጥፎ ልጅ ናት እንደዚህ ናት እች ባለጌ ናት ብዙ ነገር ብላታለች ለማን ለአዙ አዙ ደግሞ ሂዳ ስታይ በጭራሽ እንዳለቻት አይደለችም ለዛም ነው ከዚህ በፊት አዙ እኔ እኮ እንደ እህቴ ነው የማይሽ። ስለዚህ አሁን ጓደኛ ሁንንም የለ እነግርሻለሁ ሁሉንም ነገር ብላ ርብኬ ስለ እርግዝናዋ ነገረቻት፣ ለአዙ ማለት ነው። አዙ ደግሞ ምንድን ነው ያደረገችው? በጣም ነገረማት። እንዴ ፍሬኳ እንዳለችው አይደለሽም ስትላት፣ ማናት ደግሞ ፍሬኳ? አይ እህቴ እህቴ እኮ መጥፎ ናት ብላኝ ነበረ ስለ እኔ የታውቃኛለች ርብቃ አይ አንቺን ሳይሆን በቃ አሰሪዎች እንደዛ ናቸው ስለሚባል ነው አለች ለምን ገርሟታን እዚህ አዙ በጣም ነው ገርማት ምክንያቱም ርብቃ እንደተባለችው አደለችም ርብቃ መጥፎናት ርብቃ እንደዚህ ናት ብላ የሌለ ነው መታሰቢያ የሞላቻት ማለት ነው ለአዙ አዙ ደግሞ በአይኗ ስታይ በፍጹም እንደዛ አይደለም ርብቂ ጭራሹንም ከተባለው በእጥፍ በጣም ጥሩ ማለት እንግዲህ ያለችው ርብቃ ስለ ርብቃ መታሰቢያ መጥፎ ነው ያወራችው በግልባጩ ደግሞ ርብቃ በጣም ጨዋ ልጅ ናት። እንዴ መቲ እኮ በጣም የሚገርመው፣ ከዚህ በፊት ለምን አቤል አጠገብ አየሁሽ ብላ አይደል እንዴ በጆጊ ሞላዋ ስትደፋባት ለርብቃ ጭንቅላት ላይ፣ ችግር የለውም እሺ ብላ ጸጥ ያለች እኮ ናትኛ። አልተሟገተቻት፣ ምን አላለቻት። ለምን ሲባል አንድ ሰው የፈለገውን ነገር ለማግኘት ትዕግስት ያስፈልጋል ብላለች ርብቃ ከዚህ በፊት ለአቤል። እውነቷን ነው መታገስ ዋጋ ስላለው ማለት ነው። ስለዚህ ርብቄም በጣም ነበረ የታገሰችው የእነዚህን ጉድ በተለይ ደግሞ የአቤልና መታሰቢያ አንድ ላይ በነበሩበት ጊዜ ብዙ ነገር ችላለች። በጣም ነው ችግር የማይጠፋባት ልጅ በእውነት ርብቃ። አሁን ደግሞ ያንን አለፍኩኝ ብላ ያንን ስታልፍ ደግሞ ጭራሽ አሁን ጭራሽ የባሰ ነገር ገጠማት ማለት ነው እንግዲህ የአሁኑ የባሰ የሚያደርገው ምንድ ነው። በርብቃ ጉዳይ መታገቷ ለብዙ ነገር ነው። አሁን እንግዲህ አግተው ከዛ በአቤል ነው የሚያስፈራሯት ማለት ነው። አንድ ነገር ላለው ብቲ ማሚቴና እዩ በጣም ነው የሚያስፈራሯት እና በጣም ችግር ላይ ነች ርብቃ። በዛ ላይ ደግሞ ነፍሰ ጡር መሆኗን እሷ ራሷ ሰርፕራይዝ አደርገዋለሁ ብላ እየጠበቀች ነበር ጊዜ እንግዲህ እሱ አይፈለገችው ማለት በጥሩ ሁኔታ ላይ ሆነው ነብሰ ጡር ነኝ እኮ አቤልዬ ብላ ልትነግረው ነው እየጠበቀች የነበረው ነገር፣ ግን አልተሳካላትም። ርብቃ በዚህ ሰዓት ታስራለች፣ ታግታለች። እናም እንግዲህ በጣም ስለ አዘነች ብቻ ማለትም ቶሎ እንዲያገኛት ከመፈለግ ይሁን ባይታወቅም ብቻ በጣም ስለደነገጠች ሪቾ ነግረዋለች ማለት ነው ለአቤል ለአቤል ሪቾ የነገረችው ነገር ቢኖር ምንድነው ርብቄ እኮ ብቻዋን አይደለችም ብላለች ተደንግጣ ነው እሷ እንደው እኮ ብቻዋን እኮ ብትሆንሽ ችግር የለውም ደግሞ እኮ ብቻዋን አለመሆኗ ነው ብላለች ማለት ማንጋነች ንገሪኛ አለሱ ሌላ ነገር መስሎታ ላይ ከዛ በመጨረሻ ርብቄ ነብሰ ጡርና ስትለው በጣም ነው የደነገጠው ለምን ራሱ አልነገረችኝም አይነት ነገር ማለት ነው እና አሁን ላይ በጣም ፍለጋውን በጣም ያጠነክረዋል። ለፖሊስ አመልክቷል። ማሚ ግን ራሷ እንግዲህ ሲያቅበጠበጣትኝ አሁን የነኝ ያገትኳት ብላለች በንዴት አስመስላም ቢሆን እውነቱ ግን አሁን ማሚቴና እዩ የሁለቱ እጅ እንዳለበት ነው የምንረዳው ማለት ነው። ምክንያቱም እዩ ምን ብሏን በባለፈው እኔ እያለሁ እኔ በህይወት እያለሁ አንተ ግብተህ ጭራሽ ወልደ ልትስም አምሮ አምሮ ይተውሃል ብሎ ሲፎክርበት ሰምተናል። ችግሩ ምንድን ነው? እዩ ከአቤል ጋ ያለው ችግር ሰፊ እንደሆነ ግልጽ ነው። አቤል ተናጋሪ ስላልሆነ ጸጥ ስለሚል ነው ለርብቅ ይነግሯታል። እኔ ጋ ብዙ ችግር አለ፣ እነግርሻሉ በሂደት በሂደት በደንብ እነግርሻሉ እኔ የሚያጋጥመኝን ነገር ይሁን ነገር ጀምሬ አሁን ላይ በቃ ደስታዬን ላጠጥም ነው አሁን በቃ ሊስተካከልልኝ ነው ብዬ ጫፍ ስደርስ ይከሽፍብኛል። አሁን አሁንማ በተለይ ምንም ምንም ብሎ ፈተና አያጣኝም። እኔ እንደምን እንደሆነ አላቅ እኔ እንዴት እንደሆነ አላውቅም ብሏል። ለምን ከስር ከስሩ ከስር ከስሩ እያለ እዩ ምንድን ነው ችግር ነው የሚፈጥርበት? ችግር በቃ መታሰቢያን አምጥቶ ውጥንቅጥ ውስጥ ተከተተው። ለዚህ ነው ብዙ ጊዜ ከአጠገቤ ካለው ካለው ማለት ጠላቴ አንተ አልተሰውረኝ ከሩቁ ራሴ እንጠብቃለሁ የሚባለው አባባል እዚጋ ነው የሚሰራው። እናዩ እንግዲህ እንደ ወንድም ነው ስናዩ ስንመለከተው፣ ውስጡ ግን በጣም መርዝ ነው ማለት ነው። የአቤልን ጉድጓድ የሚቆፍር ሰው ነው። አቤልን ለመጣል የሚታገል ሰው ነው። አንተ ጭራሹን ደግሞ አግብተ ወልደ ልትስም እየልቅስ ቶሎ ንገሪውና ደስታችሁን አጣጥሙ። ሳልደፋው ልጅሽ ይላታል ማለት ነው፣ በባለፈው ክፍል እና እንግዲህ እንዳለውም ሆኖለት ተሳክቶለት ምን አድርጓልኝ እዩ? ተሳክቶለት እንግዲህ ርብቃን ለማገት ችለዋል ማለት ነው። በጣም የሚገርመው ነገር ግን አቤልም እረስቶ ነው እንጂ ማለት ነው ተያዥ ሊሆን የሚገባው እዩና እዩ ብቻ ነው። ለምን ከተባለ አቤል ነግሮታልኝ፣ ሲወጣ አንተ ጠብቃትኝ ብቻዋን እንዳትሆን ርብቃን እንግዲህ ነፍሰ ጡር መሆኗን አያውቅም፣ ግን እንዳይደብራት ማለት ነው። ብቻዋን እንዳትሆን አንተ ጠብቃት፣ እኔ የሆነ ቦታ ደርሼ ቶሎ እመጣለሁ፣ የምጨርሰው ነገር አለ ብሎ ነው አቤል የወጣው። ስለዚህ ተያዥና ተጠያቂ እዩና እዩ ብቻ ነው ማለት ነው። እና ማሚቴ አብራ አለችበት፣ ሁለቱ ናቸው እንግዲህ ርብቄን የእንቅልፍ ክኒን አሰጥተው ከዛ ወስደው ያገቷት ማለት ነው። እንግዲህ አግተው ከእሷ ምንድን ነው የሚፈልጉት ሲባል ያሳዩት ነገር አቤልን ነው የምንፈልገው። አቤልን አሳይተው ኤክስ ነው ያደረጉት ሁለቱ አቤልን የመግደል እቅድ አላቸው። ይህ ሁላ ግን የገንዘብ ጥማት ነው። አያችሁ ለገንዘብ ስንል ብዙ ሰዎችን ልናጠፋ ብዙ ወንጀል ልንሰራ እንችላለን እና በጣም ግን ጸያፍ ነው። ምክንያቱም የሰው ወርቅ አያደምቅ። የሰው ገንዘብ የእኛ ሊሆነን አይችልም። በቃ የሰው የሰው ነው። እኛ ለፍተን ጥረን ግረን ያመጣ ነው ነው ይህ ብቻ ነው ለእኛ ሊሆን የሚችለው በዚህ ድራማ ላይ የምንማረው እንግዲህ እዩና ማሚቲ በጣም ትልቅ ጥፋት እያጠፉ ይገኛሉ። የአቤል ቤተሰቦቹ ገንዘብ ነው ገንዘብ ካልወሰድን ንብረት ካልወሰድን ብለው ደግሞ ሚስቱን አግተዋል። እሱንም አንለቅም እያሉ ይገኛሉ። በአጭሩ ይህንን ይመስል ነበረ ማለት ነው። ቀጣዩ ክፍል እንግዲህ ደግሞ በቀጣይ ቀጣዩን ይዤ እመጣ ይሆናል። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች